አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የቻናላችን ተከታታዮች በዚህ ቻናል የነቢያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሰሃቦች እነማናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። መጅዘአት ኢብኑ ሰውር አሰዱሲ ረዲየላሁ አንሁ። የታሪክ ሰዎች ስለ መጅዛት ሲናገሩ እንዲህ ይላሉ። መጅዛት ኢብኑ ሰውር መቶ አጋሪዎችን በአንድ አውደ ግንባር የገደለ ሲሆን በተለያዩ አውደ ውጊያዎች የገደላቸው አጋሪዎች ግን የትየለሌናቸው ብለዋል። መጅዛት ኢብኑ ሰውር ከጅግና የአላህ ሰራዊት አባላት አንዱ ነው። የቃድሲያን ምድር አላህ በሰጣቸው ድል ለመደሰት ካቋረጡት ውድ ተዋጊዎች መካከል ሰማዕት በመሆን ወንድሞቻቸው እጣ ቀጥተዋልኝ አውደ ውጊያ የእነርሱ ፈለግ ለመከተል በተስፋ ይጠባበቃሉ አንድ ትዕዛዝ ብቻ ነበር የሚጠብቁት እሱ የመልእክተኛው ሶለላሁ ዐለይሂ ወሰለም ኸሊፋ የኡመር ኢብኑል ኸጣብ ረዲላሁ አንሁን ንግግር በበኩላቸው የኬስራ ስርወ መንግስት ከመሰረቱ ለማፈራረስ እስከ መጨረሻው ለመፋለም ቆርጠው ተነስተዋል እንደ መጅዘአት ያሉ ጀግኖች የጠላትን ፋና በመከተል የምድር ገጽ ለማጥፋት በተጠንቀቅና በናፍቆት ላይ ነበሩ ይህ በእንዲህ እንዳለ የዑመር ረዲ አላሁ አንሁ መልእክተኛ ከመዲና ወደ ኩፋ መጣ። የኸሊፋው ትእዛዝ አቡ ሙሳ አልአሻሪ ሰራዊቱን በማንቀሳቀስ ከበስራ የሚመጡ ሙስሊም ተፋላሚዎች ጋር ህብረት እንዲመሰርቱ ወደ አህዋዝ በመዝመት የሁርሙዛን ወይንም የፋሪሳውያንን የጦር አባገዝ ጦር በመደምሰስ የፐርሺያ ከተማ የሆነችውን ቱስታርን ነፃ እንዲያወጡ የሚያሳስቡ ነበሩ። በተጨማሪም አቡ ሙሳ አለ አሻሪ ድንቅ ፈረሰኛና ጀግና የሆነውን የበኒ በክር ልዑል መጅዘአት ኢብኑ ሰውርን ከጎናቸው እንዳይለይ ታዝዘዋል። አቡ ሙሳ አለ አሻሪ የምዕመናን መሪ ያስተላለፉት ትዕዛዝ በተግባር በመዋል ሰራዊታቸውን ማደራጀት ጀመሩ። በቀኝ ክንፍ መጅዘአት ኢብኑ ሰውርን አዋጊና አዝማች አደረጉ። ከበስራ የመጡ ሙስሊም ተፋላሚዎችን ከአቡ ሙሳ አሻሪ ጦር ጋር በመቀላቀል ወደ ቀጣዩ ፍልሚያ በአንድነት ተጓዙ። በመንገዳቸው ላይ ያጋጠማቸው የፋርስ ኃይል እየደመሰሱ በርካታ ከተሞችን ተቆጣጠሩ። ሁርሙዛን ከአንዱ ቦታ ወደ ሌላ ቦታ መፈርጠጥን ተያይዞታል። ቱስታር ከተባለች ውብ ከተማ ሲደርሱ ሽሽቱን አቁሞ የሞት ሽረት ትግል ለማድረግ ወሰነ። ቱስታር ከበርሻ አጺዎች መስተዳድር ውብ ከተማዋ ነበረች። የውጭ ጠላትን ለመቋቋም አመች ነበረች። በተጨማሪም የስልጣኔ ባለቤት ነበረች። ባለ ታሪክና በከፍተኛ ቦታ የተቆረቆረች ከፍተኛ ከተማ ነበረች። ኩጃዲ የተባለ ትልቅ ወንዝም በውስጡ አይፈሳል። የታሪክ ሰዎች እንደሚሉት ዙሪያ በምድር ላይ በትልቅነቱ የመጀመሪያ በሆነው አጥር ታስሯል። ሁርሙዛን በዚህ ታላቅ አጥር ዙሪያ ጉድጓድ በመቆፈር የሙስሊሙን ጦር ግስጋሴ ለመግታት ወስኗል። ከጉድጓዱ ባሻገር እውቅ የፈረሰኛ ጦሩን አሰለፈ። የሙስሊሙ ሰራዊት ከቱስቷር ጉድጓድ ባሻገር ለ18 ወራት ድንኳን ጥሎ ተቀመጠ። ጉድጓዱን ዘልቆ ለመግባት አልቻለም። በዚህ ረጅም ቆይታ ከፋሪሳውያን ጋር ሰማንያ ጊዜ ተፋልመዋል። ሁሉም ፍልሚያዎች የሚጀምሩት ከሁለቱም ወገን በተናጥል በሚፋለሙ ጀግኖች ነበረ። ከዚያም አስቸጋሪ የጨበጣ ውጊያ ይቀጥላል። በእነኚህ የተናጥል የሻሙላ ውጊያ መጅዘአት ኢብኑ ሰውር ጠላትን ያስደነቀ ወዳጅን ያስገረመና ያስፈነደቀ ጅብዱ ፈጽሟል። መቶ የተናጥል ፈረሰኞች ተፋላሚዎችን ገሏል። ስሙ በተነሳ ቁጥር ፋሪሳውያኑ በፍርሃት ይሩዱ ነበር። በአንጻሩ ሙስሊሞች የመጅዘአት ስም ሲነሳ ደስታና ኩራት ይሰማቸው ነበር። በዚህ ወቅት ነበር አሚሩል ሙእሚኒን ዑመር ኢብኑል ኸጣብ ረዲላሁ ዓንሁ መጅዘአት ኢብኑ ሰውርን ከሙስሊም ሰራዊት ጋር አብሮ እንዲሄድ የማዘዛቸው ምስጢር ሊገነዘቡ የቻሉት ከእነኚህ ሰማኒ አስቸጋሪ ጦርነቶች በኋላ። ሙስሊሞቹ ወደፊት መግፋት ቢችሉ ባጡር ላይ ተሰቅለው የቀስት ናዳ ለመጣል የተዘጋጁ ፋሪሳውያን ሲሳይ መሆናቸው አልቀረም። የፋሪሳውያኑ ቀስት ጫፍ በእሳት የጋለ በመሆኑ አሰቃቂነቱ የከፋ ነበር። ሙስሊሞች ከትዕግስት በኋላ ትዕግስት የሚያስፈልግ አጣብቂኝ ውስጥ ገቡ። ጭንቀቱ በረታባቸው። የጠላትን ምሽግ ዘልቆ ለመግባት አልቻሉም። አላህን ለመኑ፣ በጠላታቸው ላይ ድል እንዲያጎናጽፋቸው። የጦሩ አዛዥ አቡ ሙሳ አልአሻሪ የቱስታር አጥር እንዴት ሰብረው መግባት እንደሚችሉ መለው ጠፍቶባቸዋል። ሲያንሰላስሉ በአጠገባቸው ከቱስታር በአጥር የተወረወረ ቀስት ተመለከቱ። በቀስቱ ጫፍ ላይ ደግሞ ደብዳቤ ታስሮበታል። አነበቡት። እንዲህ ይላል። እናንተ ሙስሊሞች፣ እኔ በእናንተ ላይ እምነት ጥየባችኋለሁ። ነፍሴን፣ ገንዘቤን፣ ቤተሰቤንና ተከታዮቼን ላትነኩ ቃል የምትገቡልኝ ከሆነ ወደ ከተማዋ ዘልቃችሁ የምትገቡበትን መንገድ አመላክታችኋለሁ፣ ይላል ደብዳቤው። አቡ ሙሳ የደህንነት ውላቸውን ቀስቱን ለላከው ሰው በተመሳሳይ ዘዴ ላኩለት። ግለሰቡ ሙስሊሞች ቃላቸውን የማያጥፉና ቃል ኪዳናቸውን የሚጠብቁ መሆናቸውን በማመኑ ጨለማን ተገን በማድረግ ከአቡ ሙሳል አሻሪ ጋር ተገናኘ። እንዲህ በማለት ማንነቱን ገለጸ። ከልዑላን ቤተሰብ አንዱ ነኝ። ሁርሙዛን ታላቅ ወንድሜን ገሎታልኝ። በገንዘቡና በቤተሰቡ ላይም ድንበር ያለፈ ጥቃት ፈጽሟል በኔ ላይ ከፍተኛ በደል አድርሷል በኔ ላይም አሁን ተንኮል ያደራል በነፍሴም ሆነ በልጆቼ ላይ አላምነውም ከእርሱ ግፍ የእናንተ ፍትህ ከእርሱ ክዳት የእናንተን ታማኝነት መርጫ መርጫለሁ በመሆኑ ወደ ቱስታር የሚያስገባቸውን ስውር ቀዳዳ ላሳያችሁ ወስኛለሁ ጀግናና ብልህ ያለው ሰው ይስጡኝና ጎዳናውን ላሳየው አላቸው አቡ ሙሳ አል አሻሪ መጅዘአት ኢብኑ ሰውርን አስጠርተው በሚስጥር አነጋገሩት። ካንተ ሰዎች ውስጥ በዋና ችሎታ ያለው ጀግና ብልህ ሰው አመላክተኝ አሉት። መጅዘአትም አለቀይ ይህ የምትፈልገው ሰው እኔ ሁን ዘንድ ይፍቀዱልኝ አለ። መጅዘአት አቡ ሙሳም አንተ ይህን እንድ ለመውሰድ ከፈለግ በአላህ ረዲት መርጫሃለሁ ካሉ በኋላ ጎዳናውን በትክክል እንዲያጤንና በሩ ያለበትን ቦታ እንዲያጤን አሳሰቡት። ሁርሙዛን ያለበት ቦታም እንዲመለከት የእርሱ ሰዎች እንዳያዩት ጥንቃቄ እንዲወስድ ከዚያም ውጭ አንዳች እርምጃ እንዳይወስድ አስጠነቀቁት። መጅዘአት ኢብኑ ሰውር ከፋሪሳውያን አመላካች ጋር በመሆን ጨለማውን ተገና አድርጎ ጉዞውን ቀጠለ። በመሬት ውስጥ በስውር የተሰራ ጠባብ ውሃማ መንገድ ወሰደው። መንገዱ በአንዳንድ ቦታ ሰፋ ብሎ በሁለት እግር የሚያስቆም ሲሆን፣ በሌላ ቦታ ደግሞ ከመጥበቡ የተነሳ በመዋኘት ነበር መጓዝ የሚችለው። ብዙ አስቸጋሪ ነበር። መጅዘአትና ፋሪሳዊው እየወደቁና እየተነሱ ወደ ከተማዋ የሚያስገባውን ቀዳዳ ደረሱ። የወንድሙን ገዳይ ሁርሙዛንን አሳየው። የሚጠብቅበትንም ቦታ ተመለከተ። መጅዘአት ሁርሙዛንን ሲመለከት በቀስት ሊገለው አሰበ። ግን የአቡ ሙሳ አል አሽዓሪ ትዕዛዝ አስታወሰ፤ ምንም አይነት እርምጃ እንዳትወስደ ተብሏል። እንደምንም ብሎ ራሱን ተቆጣጥሮ ጎህ ከመቅደዱ በፊት ወደ መጣበት ቦታ ተመለሰ። አቡ ሙሳ አልአሻሪ ሶስት መቶ ትዕግስተኛና ጀግና ሙስሊም ተፋላሚዎችን አዘጋጁ። በመጅዘአት ኢብኑ ሰውር መሪነትም በስውሩ ቦይ ተጉዘው በጠላት ላይ ድንገተኛ ጥቃት እንዲከፍቱ ምክርና ማሳሰቢያ ሰጡ። ተክቢራ ተክቢራ ከውጭ ያለ የሙስሊም ጦር የከተማዋን በርጥሶ እንዲገባ የሚሰጥ ምልክት እንዲሆን ተነጋግረው ተለያዩ። መጅዘአት ኢብኑ ሰውር ቀለል ያለ ልብስ እንዲለብሱ ምክር ሰጠ ለጓዶቹ። መንገዱ ውሃማ በመሆኑ ልብሳቸው በውሃ እንዳይርስና ጉዟቸው እንዳያደናቀፋቸው በመስጋቱ ነበር። ከሰይፉ ውጭም ሌላ ነገር እንዳይዙና ሰይፋቸውም ከልብሳቸው ስር ከሰውነታቸው ጋር እንዲያስሩት አሳሰበ። ሌሊቱ ሲሰው እንዳለፈ በስውር የውስጥ ለውስጥ መንገድ ይዟቸው ነጎደ። መጅዘአትና ጓዶቹ አስቸጋሪውን የውስጥ ለውስጥ መስመር ተያይዘውት አንዴ ሲወድቁ፣ ሌላ ጊዜ ሲነሱ ወደ ከተማዋ ከሚያደርሰው ቀዳዳ ደረሱ። ዳሩ ግን ከ300ዎቹ ሸማቂዎች 80ዎቹ ብቻ ነበሩ ከጫፍ ለመዝለቅ የቻሉት ቀሪዎቹ 220 ያህሉ በጉዞ ላይ ተሰውቷል። መጅዘአት ጓዶችንና የከተማውን አፈር እንደረገጡ ምሽግ ጠባቂዎችን አስወገዱ። የበሩን ጠባቂዎች ገደሏቸው። ተክቢራ በማድረግም ታላቆችን በሮች ከፈቷቸው። ውስጥ ያሉ ሙስሊሞች ተክቢራ ውስጥ ካሉ ጋራ ተዋሃዱ። ጎ ሲቀድም! ሙስሊሞች በሩን ዘልቀው ወደ ከተማዋ ገቡ። በእነርሱና በአላህ ጠላቶች መካከል መሪር ፍልሚያ ተካሄደ። በርካታ ሰዎች በሁለቱም ወገን ወደቁ። አስፈሪና ከፍተኛ የሰው ኃይል የረገፈበት ጦርነት ነበር። ፍልሚያው በጦዘበት ወቅት መጅዘአት ሁርሙዛንን ተመለከተ። ወደ እርሷ አመራ፣ ሳይፉን ወደረበት። በድንገት ሌሎች ተዋጊዎች በመካከላቸው በመግባታቸው ተፈላጊው ፍልሚያ ሳይካሄድ ቀረ። ሁርሙዛን ከመጅዘአት አይን ተሰወረ። ግና ብዙም አልቆየም። ሁርሙዛና መጅዘአት ፊት ለፊት ተገናኙ። ሁለቱም ሰይፋቸውን ሰነዘሩ። የመጅዘአት ሰይፍ ተፈላጊውን ግብ ላይ መድረስ ሳይችል ቀረ። ሁርሙዛን ጀግናውን ሸማቂ አቆሰለው። ታላቁ ያለ ሀርበኛ በቱስታር መሬት ላይ ወደቀ። ግን አልተከፋም፣ በእርሱ አማካኝነት የጦር ሚዛን ለሙስሊሞች እየተደፋ መሆኑን ተመልክቷልና። ጦርነቱ ቀጠለ። አላህ ሙስሊሞች ድል እንዲገናጁ አደረገ። ሁርሙዛንም ተመረከ። አብሳሪዎቹ ድል መቀናጀታቸውን የሚያመለክት መዝሙር እያሰሙ ወደ መዲና ነጎዱ። ሁርሙዛን አክሊሉን እንደደፋ በምርኮኝነት ወደ ዑመር ኢብኑ ኸጣብ ረዲ አላሁ አንሁ መናገሻ ከተማ ተወሰደ። ግና በአንጻሩ ለዑመር ወርዶም ነበረ፣ ድንቁ ፈረሳኛ እና የጦር አባገዝ መጅዘአት ኢብኑ ሰውር መሰዋቱ ተገለጠላቸው። መጅዘአት ኢብኑ ሰውር ረዲ አላሁ አንሁ!